በጣም አጃቢ የሆነብኝ ነገር ልንገራችሁ። እፎ የሚባል ሰው በእስልምና ላይ ያንን ሁሉ ጥላሸት ሲቀባ ያንን ሁሉ ያልተጻፈ ሲያነብ ተጽፏል፣ የተጻፈና ያነበበ የሚሉ ሰዎች ስላሉ ያልተጻፈ ሲያነብ ያንን ሁሉ ቅዘን ቅዘን የሚል ጥላሸት ሲቀባ ለህግ መቅረብ አለበት፣ መከሰስ አለበት የሚል ዘመቻ ሲከፈት እስልምና አራጅ ምናምን ምናምን ምናምን ሲሉ የነበሩ ሰዎች እና ፌል ለመከላከል ሲጥሩ የነበሩ ሰዎች ደብል ስታንዳርድ ሆነው አገኘዋቸው። የሆነች ልጅ ተግባሯ ልክ አይደለም የማርያምን ምስል ያለበትን ፎቶ ምናምን ነገር ስታደርግ የሚታይ ምስል ታይቷል እና በተለዋ እሷን ትሰቀል ትገደል የሚል ዛቻ ስልኳን ምናምን ቤተሰቧን ምናምን ሲባል እንሰማለን እና ይሄ አንድ ደብል ስታንዳርድ አይሆንም ወይ? ሁለተኛ ደግሞ በጣም የገረመኝ የሆነ ልጅ እቤቷን ገብቶ እናቷን በምንም አይነት መልኩ ያነግራት በማስፈራራት በስርዓትም ቪዲዮ ቀርጾ ተለቆ እናትየዋ እያለቀሰች ነው የተሰማው፣ እና ልጁ በሕግ ተጠያቂ ሆኗል። ተጠያቂ እሷ እያለች እንዴት እሱ ተጠያቂ ይሆናል? የሚል አላግባብ የሆነ ጥብቅና እያየው ነው። በመጀመሪያ ደረጃ አቅም እያዩ ነው ወይ? እነዚህ ታጋዮች አቅም እያዩ ነው ወይ የሚሄዱት? ትዝታው ሳሙኤል እንደፈለገ ኢትዮጵያ ገብቶ እንደፈለገ ሲሆን ሄዳችሁ እሱ ለምን አላስጨነቃችሁትም? ጥያቄ እሱ ነው። እቺ እናት አቅም ስለሌላት ገብታችሁ እንዳስጨነቃችኋት ትዝታው ሳሙኤልን ለምን አላስጨነቃችሁትም? ለዚች ልጅ እናት የበረታ ሚዲያም፣ የበረታ አንደበትም፣ የበረታ ቤት ማንኳኳትም፣ ለትዝታው ሳሙኤል ጊዜ ለምን አቅም እየታየ ነው ወይ ለሃይማኖት ጥብቅና የሚቆመው እሱ ነው። ሁለተኛ ከህግ አንፃር ከህግ አንፃር የሰውን ቤት ገብቶ መፈተሽም መበርበርም መጠየቅ ያለበትንም መጠየቅ የሚችለው ከህግ አንፃር ፖሊስ ነው፣ እሱም የፍርድ ቤት ትእዛዝ ሲኖረው፣ የፍርድ ቤት ትእዛዝ ሳይኖረው አይደለም። ግለሰብ ፖሊስ ራሱ የሰው ቤት መግባት አይችልም። ኢትዮጵያ ውስጥ ህግ ተግባራዊ አይደለም ነው ምናምን ወደዛ ክርክለን ግን በእኛ አእምሮ ህግ መተግበር አለበት፣ በእኛ አእምሮ በእኛ አስተሳሰብ ህግ መጠበቅ አለበት ብለን ካመንን፣ ያውም በሰለጠነው አለም ላይ የሚኖሩ ሰዎች ናቸው። ይህንን ህግ መተላለፍን ሲደግፉ የነበረው እና የሰማሁት በምን አይነት ሞራል ነው? በምን አይነት ህግ አግባብ ነው አንድ ሰው የሰውን ቤት ሄዶ ገብቶ ፍተሻ የሚያካሄደው? ፖሊሱ እንኳን የፍርድ ቤት ትዕዛዝ ሳይዝ የሰው ቤት ገብቶ መፈተሽ አይችልም እኮ። ለማንኛውም ደብል ስታንዳርድ ባንሆን አሪፍ ነው። ተመሳሳይ ተሳዳቢዎችን ስትከላከሉ ከርማችሁ ይች ልጅ ትሰቀልልኝ። በነገራችን ላይ እኔ እኔ ብሆን ማለት ነው በእኛ በኩል ያለን ተሳዳቢ ተከላክዬ አትንኩት ብዬ በዛ በኩል ያለን ተሳዳቢ ደግሞ ይሰቀል ምናምን አለልም በዚህ በኩል ያለው እንዳይነካ ከፈለኩ በዛ በኩል ያለው መብቱ ነው፣ መነካት የለበትም ብዬ ነው ማልፎ። በመጨረሻ ግን የትኛውንም ሃይማኖት መዝደብና ማዋረድ ልክ ያልሆነ ተግባር ነው። ልክ አይደለም። በፍጹም የሚደገፍ አይደለም። ግን ልክ ያልሆነ ነገር ድንበር ተላልፈው የሚሳደቡ ሰዎችን ደግሞ በራስህ ወገን ከሆኑ ደግፈ፣ በሌላ ወገን ከሆኑ ይሰቀሉ የምትል ከሆነ ይሄም ልክ አይደለም ለማለት ነው። አንድ የማከብረው ሰው ያለ ያለ ፍርድ ቤት ትዕዛዝ የሰው ቤት ሄዶ ሲበረብር ለበረበረ ሰው ጥብቅና ቆሞ እና ለዛ ቪዲዮ ሲሰራ ስለሰማው ነው ልክ ያልሆነውን ነገር እናንተ አባቴም ቢያደርጉት ልክ አይደለም ብዬ ከመናገር ወደ ኋላ አልልም ለማለት ነው።